ጤና ተመልካቾቻችን ዜና በምክር ቋን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ2017 ለሚካሄደው የመስጅስ አመራር ምጫ የመራጮችና የአስመራጮች መዝገባ ዛሬ አርብ እንደሚጀመር የምክር ቤቱ ምርጫ ተፈጻሚ ወርድ ገለጸ። በርዱ በሰጠው ጋዜጣዊ መግለጫ ምርጫው ፍትሐዊና እስኬታማ ለማድረግ የተለያዩ ስራዎች መሰራቱን ገልጿል። የመራጮች እና የአስመራጮች ምዝገባን ለማሳለት ተግባራት መከናወኑም ተጠቁሟል። ህዝበ ሙስሊሙ ለመዝገባ የነቃ ተሳትፎ ሊያደርግ ይገባል ሲሉ ቡድኑ ጠይቋል። በዛሬው እለትም በተለያዩ የኢትዮጵያ አካባቢዎች በሚገኙ መስጊዶች የማራጮችና የአስመራጮች ምዝገባ እንደሚጀመር ተገልጿል። የጥላቻ ንግግርና ሀሰተኛ መረጃዎች አሁንም የአገሪቱ ሰላምና ደህንነት ስጋቶች መሆናቸውን የመገናኛ ብዙሀን ባለስልጣን ገለጸ። የኢትዮጵያ መገናኛ ብዙሀን ባለስልጣን በጥላቻ ንግግርና ሀሰተኛ መረጃ ያለበት ደረጃ የሚያሳይ ጥናት ይፋ አድርጓል። የባለስልጣኑ ዋና ዳይሬክተር አማካሪ ታምራት ደጀኔ ለመገናኛ ብዙሀን በሰጡት መግለጫ በማህበራዊ ሚዲያ በጽሁፍና በተንቀሳቃሽ ምስል የሚተላለፉ ሐሰተኛና የጥላቻ ንግግሮች አሳሳቢ ደረጃ ላይ ደርሷል ብለዋል። በተደረገው ጥናት ሃምሳ ስድስት በመቶ የሚሆነው የሐሰተኛ መረጃና ና የጥላቻ ንግግር የተለላበርፉት በታዋቂና ተጽዕኖ ፈጣሪ ግለሰቦች አማካኝነት ሲሆን በመገናኛ ብዙሃን ደግሞ ሀያ ስድስት በመቶ መሆናቸውን ተመላክቷል። ሐሰተኛ መረጃዎችና የጥላቻ ንግግሮች ለመከላከልም የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች የኢትዮጵያ ብሔራዊ ጥቅም ታሳቢ በማድረግ የአሰራር ማሻሻያ እንዲደረግና የሚዲያ ልዕቀት ማዕከል ለማቋቋም እየተሰራ መሆኑን አማካሪ ገልጸዋል። የኢትዮጵያ የፍታችን ቅዳሜ ጀምሮ ሁለት አህጉር አቀፍና ዓለም አቀፍ ሁነቶች በትይዩ ታስተናግዳለች። የፌዴራል ሲቪል ሰርቪስ ኮሚሽን በኢትዮጵያ የሚካሄዱ ሁለት ሁነቶችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር ምክረ ሀይሌ በሰጡት መግለጫ ኢትዮጵያ ከምታስተናግዳቸው ሁነቶች የአፍሪካ ህብረት አባል ሀገራት የመንግስት አገልግሎት አስተዳደር አሰረኛ ዙር ጉባኤ እንዲሁም የተባበሩት መንግስታት የአፍሪካ ቀጠናዊ ፎረም መሆናቸውን ገልጸዋል። ሁለተኛው ሁነት በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም በመንግስት አገልግሎት አስተዳደርና ኢኖቬሽን በሚል የሚካሄድ መሆኑን ተናግረዋል። የፈጠራ ሀሳቦችን ወደ ኢንዱስትሪ ማሸጋገር እንደሚገባ የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ ተናገሩ። በከተማ ሲካሄድ የነበረው ብሩ አዲስ ሶስት የንግድ ሃሳብ ፈጠራ ውድድር የፍጻሜ መርሃ ግብር ተካሂዷል። በዚህ ውድድር 145 ስራ ፈጣሪዎች ከወረዳ ጀምሮ ሲሳተፉ እንደነበር ተዘግቷል። ውድድሩ ስራ ፈጣሪዎች ስራዎቻቸውን እንዲያስተዋውቁ ትስስር እንዲፈጥሩና የፋይናንስ አገልግሎት እንዲያገኙ የሚያቻል መሆኑን ተገልጿል። በመጨረሻም ኢራን እና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ ተመድ ጠየቀ። ለአለፉት ሰባት ቀናት ግጭት ውስጥ የገቡት ኢራንና እስራኤል በአፋጣኝ የትኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ጥሪ አቀርበዋል። የአገራቱ ግጭት እየተባባሰ መሆኑን የተናገሩት ዋናው ጸሐፊው ሀገራቱ ግጭቱን በማቆም በአስቸኳይ የትኩስ አቁም ስምምነት እንዲያደርጉም ጠይቀዋል። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።